ዲያብሎስ አንድ ባለጸጋን ምጽዋትን እንዳይሰጥ ለማድረግ ሲፈልግ አንተ ገንዘብን በመስጠት ልመናን አታበረታታ መጽሐፍም ሰው በወዙ ይኑር ይላል የሚልን ሀሳብ ወደ አእምሮ ያመጣበታል ማለት ነው። አንድም የጀመርነውን የስህተት መንገድ እንድንቀጥልበትና ተደጋጋሚ በደልን እንድንሰራ ሲያደርገን፣ በሌላ መልኩ ደግሞ ለሰራነው ኃጢአት ተሰጽተን ንስሐ እንዳንገባ ያደርገናል ማለት ነው። በስማ በሁሉ መንፈስ ቅዱስ አዶ አምላክ አሚን። ወደ እግዚአብሔር ሰዎች እንደምን ሰነበታችሁ? ዛሬ እንግዲህ ባለችን አጭር ጊዜ አብዛኞቻችን በሕይወታችን የሚገጥመን ነገር አለ። ሱም እንግዲህ ዲያብሎስ እኛን በሚዋጋበት ጊዜ የሚጠቀመው ደባ፣ የሚሰራብን ሴራ ነው። እሱም ሴራ እንግዲህ ምንድነው? ብለን በተወሰነ መልኩ እንነጋገራለን ማለት ነው። እንደተለመደው ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ በማድረግ ጀምሩ። እንግዲህ ወደ ክርስቶስ ቤተ ሰዎች የዲያብሎስ ደባዎች ስነል ዲያብሎስ እኛን በሚዋጋበት ጊዜ የሚጠቀማቸውን ስልቶችና የሚያሴርብንን ሴራዎች ማለታችን ነው ማለት ነው ነው እኒህም ደባዎች እንግዲህ የተለያዩ መንፈሳዊ ደረጃ ያሉ ምእመናንን የተለያየ አይነት ይዘት ያላቸው ሲሆን ለሁሉም መንፈሳዊ እድገቶች የሚሆን ደባ ወይም ሴራ ያዘጋጃል ማለት ነው እሱ ይህን ማወቃችን እንግዲህ የራሳችን ከዲያብሎስ ፈተና ና ሽንፈት ለመጠበቅ ስለሚረዳን አባቶቻችን እንዲሁም ቅድስት ቤተክርስቲያን ባስተማረችን መሰረት ይህንን ነገር ጠንቅቀን ማወቅ ይኖርብናል ማለት ነው ከዲያብሎስ ደባዎች የመጀመሪያው እንግዲህ በመልካም ምግባሮቻችን ውስጥ ሀጢአትን ሰውሮ በማር የተለወሰ መርዝን አስመስሎ ማቅረብ ነው ማለት ነው። በማቴዎስ ወንጌል ምዕራፍ ሰባት ቁጥር 15 ላይ እንደምናገኘው የበግ ለምድ ለብሰው ከሚመጡባችሁ በውስጣቸው ግን ነጣቂ ተኩላዎች ከሆኑ ራሳቸውን ጠብቁ ተብሎ ተጽፎ እናገኛለን። ይህን በጣም ለብዙ ነገሮች የተነገረ ሲሆን ከነዚህ መካከል የመጀመሪያው ሃይማኖታውያን መስለው ከሚመጡ መናፍቃን፣ አንድም መንፈሳውያን መስለው ከሚመጡ ከስጋውያን መምህራን፣ እንዲሁም እውነተኛ መስለው ከሚመጡ ሐሰተኞች ተጠበቁ ማለቱ ነው ማለት ነው። ይህን ሁሉ ነገር በበግ ለምድ ሰውሮ እንግዲህ ተኩላ የሆነ ክፉ ስራን እንድንሰራ የሚያደርገን ደግሞ ዲያብሎስ ነው ማለት ነው። እንዲሁም መጥፎና ስንሰራቸው እና ስናደርጋቸው ኃጢአት የሆኑ ነገሮችን መልካም ስምና ስያሜ በመስጠት እና በማለማመድ እንደ መልካም ስራና ቀለል አድርገን እንደ ቀላል ነገር አድርገን ኃጢአትን እንድንሰራ ያደርገናል ማለት ነው። ከነዚህም ለምሳሌ በሰዎች ላይ ማፌዝንና ሰዎችን የማንቋሸሽን ኃጢአት ሰውን መላመድና ጨዋታ፣ እንዲሁም ፍቅር በሚል መልካም ስም ሸፍኖ ብዙዎች በዚህ በዘመናችን ስንሰራው እንገኛለን ማለት ነው። ይህን መዋብና ንጽህና መጠበቅ በሚል ደግሞ መልካም ስራ ሸፍኖ እኛ በዚህ እንድንጸናን እንድንጸናናና ምንም ጥፋተኝነት እንዳይሰማን በማድረግ አብዝቶ መኳካልን መኳኳልና ከልክ ያለፈ ለሌሎች ደግሞ ለዝሙት የሚሌሎችን ደግሞ ለዝሙት የሚጋብዝ ለሌሎች ውድቀት ምክንያት የሚሆን ጌጥን እንድናደርግ ያደርገናል ማለት ነው። እኛም ለሰዎች መሰናክል ምክንያት እንሆናለን፣ እኛም ራሳችን ኃጢያትን እንሰራለን ማለት ነው። እንዲሁም ዲያብሎስ አትዋሽ የሚለውን አምላካዊ ቃል እንድናፈርስ የሚያደርገን ሰዎችን ከጥፋት ለመጠበቅና ለማ ማስታረቅ እንዲሁም ለመልካም ጠባይ በሚል ሰበብ እኛ ውሸትን እንድንለማመድ ያደርጋል ማለት ነው። እንዲሁም በሌላ መልኩ ደግሞ ዲያብሎስ የተለያዩ የሙዚቃና ዓለማዊ ለመንፈሳዊ ስራ የማይስማሙ ስራዎችን ጥበብ በሚል ሽፋን እንድንሰማቸውና ወደ እነሱም እንድንሳብ ያደርገናል ማለት ነው። እንዲሁም አስነዋሪና ኃጢያት የሚሆኑ የመድረክ ስራዎችንና ፊልሞችን ኪነ ጥበብ በሚል ስያሜ ይሰጣቸዋል እና እኛም እንድንከታተላቸው ያደርጋል። ሌላው ደግሞ ንፉግነትን ዲያብሎስ ሲያሰራን ሌላ ስያሜ ያቀርብልናል። እነሱም እንግዲህ ምንድነው፣ ጠንካራ ኢኮኖሚ መገንባትና ለወደፊት መቆጠብ በሚል ስያሜ ስግብግቦችና ለድሆችም የማንራራ የማንመጸውት ያደርገናል ማለት ነው። እንዲሁም ዲያብሎስ አንድ ባለጸጋን ምጽዋትን እንዳይሰጥ ለማድረግ ሲፈልግ፣ አንተ ገንዘብን በመስጠት ልመናን አታበረታታ መጽሐፍም ሰው በወዙ ይኑር ይላል፣ የሚልን ሀሳብ ወደ አእምሮ ያመጣበታል ማለት ነው። ይህም ባለጸጋ የሚያስበው እንግዲህ መጽዋትን ከመስጠት እንደራቀ እና የእግዚአብሔርን ሕግ እንዳልፈጸመ ሳይሆን ልመናን ላለማበረታታት በጎ ስራን እንደሰራ ይሰማዋል ማለት ነው። በዚህ በዚህ በመልካም ስራና ሰው ውስጥ ኃጢያትን በመደበቅ እንግዲህ እኛ አንድም የጀመርነውን የስህተት መንገድ እንድንቀጥልበትና ተደጋጋሚ በደለን እንድንሰራ ሲያደርገን፣ በሌላ መልኩ ደግሞ ለሰራ ነው ኃጢያት ተሰጽተን ንስሀ እንዳንገባ ያደርገናል ማለት ነው። ስለዚህ ኃጢያት ምንም ስሙ ቢቀየርና ቢያንስም ያው ኃጢያት ነውና ይህን እንደባውን ተረድተን ራሳችንን ልንጠብቅ ይገባል ማለት ነው። ያስተማረን የመከረን የአባቶቻችን አምላክ ስሙ የተባረከ የተመሰገነ ይሁን። ለቻናላችን አዲስ የሆናችሁ ቻናላችን ቻናላችንን ሰብስክራብ እያደረጋችሁ እንዲሁም ቤተሰብ የሆናችሁ ደግሞ ላይክ እና ሸር እያደረጋችሁ እንዲሁም ሀሳብ አስተያየታችሁን በኮሜንት እየገለጻችሁ አገልግሎታችንን እንደግፉ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።